ወልካም ብያለሁ። ወልካም ወልካም ወልካም፣ እነስሪያ ቤተሰቦች እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። አህለን ብለናል። አህለን አህለን። እስኪ ዛሬ በርዕሱ ላይ እንወያይ ማለት ነው። ዛሬ በርዕሱ ላይ የኔ ውድ ሚስጥረኛ ሽኩረን ክበር የለኝ ሶፊ፣ አህለን አህለን አህለን አህለን ሁላችሁን ክብር ብር በሉልኝ። የኔ ምርጦች፣ የኔ ውዶች፣ የኔ ማሮች ክብር ክብር ብርብርብር በሉልኝ

ዳኒ ሶብሪ ዋሃድ ባክስታን ቢሰው ኢትንጀና ሀ ጊዜ ነበጉሎ እህለን ሀዩዬ ሁላችሁም፣ ወአለይኩም አሰላም ወራህመቱላሂ ወበረካቱ በላይክ ገቡ የኔ ውዶች፣ ሽኩረን ሽኩረን፣ ሚስጥረኛ ያው ቀብችሻለ የኔ ውዶች እና አዲስ ቪዲዮ አለኝ እንዳትንቁት ንቁት እዩልኝ፣ እሺ። ኮሜንት፣ ቆንጆ ቆንጆ ኮሜንት አስቀምጡልኝ። ዛሬ ለጠቁት ትኩስ ቪዲዮ አለኝ። እዚህ ጋር አንጥቼ ፒን አደርገዋለሁ። ስትወጡ ስትወጡ ስትወጡ ያዝ ያዝ አድርጉት እሺ፣ የኔ ወርቆች

ባይ ገሪቤ ላይክ እያረጋችሁ ላይክ እያረጋችሁ፣ አዲስ ቪዲዮ አለኝ ዛሬ የለቀኩት። ያንን ቪዲዮ ያየው ሁሉ አይኑን በረካ ይሁን ጉሚ። ያንን ቪዲዮ ጨርሶ ያዳመቃ ሁሉ ጆሮው ስሙት፣ ከፍታችሁ የ12 ደቂቃ ላት እንዳይሆ እንዳትንቁት፣ አገራ እህታችሁ ነኝ፣ እንዳትንቁት። ያችን አዲስ ቪዲዮ በስንት ትግል ነው የቀረጽኩት፣ በስንት መከራ ማለት ነው። አሁን ፒን እደቅንላችኋለሁ፣ ፒን አደረግላችኋለሁ። አለን አለን አለን፣ ጣይቱዬ፣ እኔ የድንግል ማርያም ልጅ ጣይቱዬ። ቀለም ልስጣችሁ፣ ቀለም ያነሳሁት በምክንያት ነበረ። ሰውን ብሎክ እያደረጉብኝ ነበረ። ቆዩ ሶብሪ ቤድ ብትወዲህ ግማማ ኣህሌን ሁዳይ፣ ዋሌኩም ኣሰላም ወራሕመቱላ ወበረካቱ። የኔ ውድ የኔ ናፍቆት፣ እንኳን ደህና መጣሽ የኔ ማር የኔ ውድ። እንደማትጨክኝብኝ እኮ አውቃለሁ እኔ በደንብ አርጌ ነው ማቃው እንደማትጨክኝብኝ፣ የእኔ ውድ እና እንዴት ነሽልኝ? አለሽልኝ ውዴ። ዋሌኩም ኣሰላም ወራሕመቱላ ወበረካቱ። ሃያቲ መላ ደውሪ ሹፊ ላይክ ላይክ እያደረጋችሁ እስኪ አዲስ ቪዲዮ አለኝ። ስወዳችሁ ያንን አዲስ ቪዲዮ ሶስት መስመር ኮሜንት ማለት ማለት ነው ማለት ነው። ዝም ብላችሁ ከበደ በቀለ በጠፈነዳ እያላችሁ ማለት ነው ያንን ኮሜንት እንደምንም አድርጋችሁ ብቻ ማለት ነው። ያኔ እንትን በሉት እንትን ጻፉበት ማለት ነው። ከዛ በኋላ ያው ለእኔ ጥሩ ሞራል ይሆነኛል። ሞራል ነው ሞራል ነው ሞራል ነው የሚባለው ማረፈው ጥሩ ነው፣ ቆንጆ ነው፣ ደግ ነው፣ ፈያ ነው እያላችሁ ማለት ነው። አው እስኪ ኦኬ። ከዛ በኋላ እንዴት ነበረ ፊልም ማረገው? በዚህ እኮ ፊልም ማረግ አልችልም፣ ሙሽኪላ ነኝ እኔ ራሴ እና በደንብ አበረታተኝ፣ ፕሊስ ፕሊስ ፕሊስ። ወዳችሁ እና ሙያ የለሽም ለምትሉኝ እህቶቼ ያው መልስ ይሆናችኋል ብዬ ነው ብዬ ነው እስኪ ብዬ ነው። ካራ ሁዳየ ሁዳየ ነው እንደዛ እንደዚህ ይሻለናል። ባንጠቀምም እኮ ቢጠቅም ነገር የሚጠቅም ነገር ስለምትለቂበት ቻናሉ ማለት ነው። ወላ ለአዚም ለእኛ ይጠቅመናል፣ የምታስተላለፊውን ነገር የኔ መልካም እህትና አደራ አደራ፣ እንዳትለቂ እንዳትለቂ፣ እሺ የኔ ውድ። ያለ አንቺ ኢትዮብ በጣም ነው የሚደብረው። የምር ውዳይ፣ ይሄ ደግሞ ፒን ማረግ እኮ አልቻልኩበትም። በዚህ አገባብ አይድል አይ ጊዜ እኮ ቀጥታ ወደ ቪዲዮ ያስገባኛል። ፒል ላረግ ስፈልግ ሹ ሀዚ ያን ምስርያ ሹ ዋአልኩም አሰላም ወረህመቱላሂ ወበረካቱ አህለን ፈጡም የፍቅር የኔ ውድ እንዴት ነሽለኝ? ራታ ወዱላችሁ የኔ ውዶች የኔ ውዶች ክብርብር በሉልኝ እዚህ ጋ ያላችሁ በአጠቃላይ ማለት ነው። እንዲያው እንደምንም ብሎ ፒን ቢሆንልኝ ወደ ቪዲዮ ቀጥታ ያስገባኛል ን አደርጋለሁ ስ የተረ ውዴ ቢሆንም ላይቭ መግባቱን ባት ለቂ በጣም ደስ ይለናል። ቢያንስ የምታስተላልፊውን ሀዲሶች የምታስተላልፊውን ከይረ ነገር ባይቋረጥ ወላሂ ደስ ይለኛል። ለምን አንቺ እኮ ዶላር ብቻ አይደለም እየሰራሽ የነበረው ከይረ ነገር መልካም ስራ እያስተላለፍሽበት ነው። ስለዚህ ለምሳሌ እኔ ምግብ እየሰራው እንደዚህ ማለት ነው፣ ወላይ ሀዲስሽን ከፍቼ ለቄ አለሁ ለማለት ራሱ ሳልጽፍ ማለት ነው። በጣም ብዙ ነገር አዳምጣለሁ እና ያ ከይር ነገር ለአንቺ እያስተላለፍሽ ያለሽውን ከይር ነገር ሀቂቃ በጣም ብዙ ነገር ነው፣ እና የግድ እኮ የሆነ ሰው የምታረጊውን ከይር ነገር በራሱ ራሱን የቻለ እንዴት ቢላ አድርገው ቆዩ የሆነ እንትን